ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም፣ እንዴት ናችሁ? ሀሁ አካዳሚ በኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ በዋትስአፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። በዛሬ ቪዲዮችን ደግሞ ዘንላችን የመጣን ሰላምታ ስንቀያየር፣ በአካልም ሊሆን ይችላል፣ በቴክስት እየተጻፍንም ሊሆን ይችላል። እንዴት እንቀያየራለን የሚለውን ቴክስት እንጸጻፍ፣ እንዴትስ እንጸጻፋለን የሚለውን በአጭሩ ለማስረዳት በሶስት አይነት መልኩ በአማርኛ በአማርኛ ሆኖ በእንግሊዘኛ ሌተሮች ወይም ደግሞ በእንግሊዘኛ ፊደሎች እና እንዳል ሙሉ በእንግሊዘኛ ማለት ነው። ሙሉ በእንግሊዘኛ። እሺ ቪዲዮውን ጀምራችሁ እስከ መጨረሻው ይዩት። በኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ደውሉልን። አሁን ወደ ትምህርታችን ስንገባ ወይም ወደ ቪዲዮችን ስንገባ እንደምን ዋል እንደምን ዋልህ፣ እንደምን ዋልህ ወይም ደግሞ እንደምን ዋልሽ። እዚህ ጋ ዋልህ ወይም ዋልሽ ለማለት እንደምን ዋልህ፣ ህ የሚለውን ይህችን ህ ፊደል ከልተን ሺ ካረግናት ለሴት ይሆናል ማለት ነው። እንደምን ዋልሽ። ህን ከልተን ደግሞ ሽን ከልተን ህን ስናደርገው ሺ ከሆነ ለሴት ይሆናል። እንደምን ዋልሽ ዋልሽ ከሆነ ለሴት ዋልህ ከሆነ ደግሞ ለወንድ ይሆናል ማለት ነው። እንደምን ዋልህ ወይም ዋልሽ የሁለቱም እንደሚሆን ለማመላከት ነው። ወይም ሺ ብለን ይችን ያስቀመጥናት ማለት ነው። በአማርኛ ትርጉም ሆኖ ነገር ግን የተጻፈበት ፊደል ወይም ደግሞ ሌተር እንግሊዝኛ ደግሞ ይህኛው ማለት ነው። ስንጸጻፍ ቴክስት ስናደርግ አብዛኛዎቻችን የምንጠቀም እንደዚህ ነው። የአማርኛ ሆኖ ቀጥታ አማርኛ ሆኖ ነገር ግን የምንጽፍበት ፊደል ወይም ሌተር እንግሊዘኛ ነው የምንጠቀም አብዛኛዎቻችን። ስለዚህ እንደምን እ እንደ እ የምትነበብ ኢ ነች እንደ ን ኤን ነች እንደ ደ ደግሞ ዲ ኢ እንደ ም ደግሞ ኤም እንደ ን ኤን እንደ ምን ደብሉ ኤ ዋ ኤልል ደብሉ ኤ ዋ ኤል ል ኤች ህ እንደ ምን ዋር ሽ ሲሆን ደግሞ ለሴት ሲሆን ደግሞ ኤችን ከላና ኤስ ኤች ስናደርገው ዋልሽ ዋልሽ ይሆናል ማለት ነው። ኤችን እናስወግድና ኤስኤች ስናደረገው ዋልሽ ወይም ደግሞ ለወንድ ሲሆን ደግሞ ኤስኤችን አስወግደን ኤችን ብቻ ስናደርጋት ዋልህ ይሆናል ማለት ነው። እንደምን ዋልህ ወይም እንደምን ዋልሽ ኖርማል እንግሊዝኛው ሲሆን ደግሞ ኖርማል እንግሊዝኛ ሲሆን ደግሞ ጉድ አፍተር ኖን፣ ጉድ አፍተር ኖን። እነዚህ ሶስቶችም የሚገልጹት ተመሳሳይ ነው። እንደምን ዋልህ ወይም እንደምን ዋልሽ። ይሄኛውም ጉድ አፍተር ኖን፣ እንዴት ዋልህ ወይም እንዴት ዋልሽ። ሶስቶች አረፍተ ነገሮች ወይም ደግሞ ሶስቶች ሴንቴንሶች ተመሳሳይ ትርጉም ነው ያላቸው ማለት ነው። ተመሳሳይ ትርጉም ነው ያላቸው። እንደምን ዋልህ እንደምን ዋልህ፣ ጉድ አፍተር ኖን ጉድ አፍተር ኖን። እሺ ይህኛው ደግሞ እንዴት አመሸህ ለሴት ከሆነ ደግሞ ህን ከላና ሽህ ስናደርጋል። አመሸሽ እንዴት አመሸሽ ይሆናል ማለት ነው። እንዴት አመሸሽ የአማርኛ ሆኖ በእንግሊዘኛ ፊደሎች ስንጽፎ ደግሞ እንደ እ የምትነበብ ኢናት እንደ ን ደግሞ ኤን ነች። እንደ ዴ የምትነበብ ዲ ኢናት። እንደ ት ቲ ናት። ቲ እንዴት እንዴት ሚለው ይሄኛው ማለት ነው። እንዴት አመሸሽ እንዴት አ አመሸሽ ለወንድ ከሆነ ደግሞ አመሸህ ኤችን ስናረጋት አመሸህ፣ ኤች ከላና ኤችን ብቻ ካረግ ነው። እንዴት አመሸህ ይሆናል ማለት ነው። እንዴት አመሸህ እነዚህን ብቻ ኤስ ኤች ከልቶ ኤች ስናደርጋት ምን ይሆናል? አመሸህ ለወንድ ይሆናል ማለት ነው። እንዴት አመሸህ። ኖርማል እንግሊዘኛው ደግሞ ጉድ ኢቭኒንግ፣ ጉድ ኢቭኒንግ፣ ጉድ ኢቭኒንግ። እነዚህም ሶስቶች ተመሳሳይ ናቸው ማለት ነው። ጉድ ኢቭኒንግ። እሺ፣ ወደዚህኛው ስነት ደግሞ ደህና ሁኝ ወይም ደና ሁን እዚህ ጋር ደግሞ ለወንድ ከሆነ ሁን ስንል ይችን ኝን እንቀላና ን ስናደርገው ደና ሁ ን ው ይችን እንተውና ይችን እንቀላና ይችን ስንጠቀም ደና ሁን። ለሴት ከሆነ ደግሞ ደና ሁኝ እንዳልችና ኖርማሯን ይችን እንጠቀማለን ማለት ነው። እሺ የአማረኛ ሆኖ በእንግሊዘኛ ፊደል ስንጽፎ ደግሞ እንደ ደ የምናነበው ዲኢ እንደ ና ደግሞ ኤንኤ ደና ደና የሚለው በእንግሊዘኛው ስንጽፈው ደና ኤች ዩ ሁ ኤች ዩ ሁ ጂ ኤን አይ ደና ሁኝ ደና ሁኝ ጂ ኤን አይ እንደ ኒ እናነባታለን። ጂ ኤን አይ። እሺ ደህና ሁኝ። ለወንድ ከሆነ ደግሞ ጂ ኤን እንከላና ን ከሆነ ኤች ዩኤን ደህና ሁን ደህና ሁን ለወንድ ይሆናል ማለት ነው። ደህና ሁን ደህና ሁን። እሺ እንግሊዝኛ ደግሞ ጉድባይ ጉድባይ። ኖርማል እንግሊዝኛው ጉድባይ ይሄኛው የአማረኛ ሆኖ ነገር ግን በእንግሊዝኛ ፊደሎች የጻፍን ሆኖ ማለት ነው። ይሄኛው ደግሞ ኖርማል እንግሊዝኛው ነው። ጉድ ባይ ጉድ ባይ። እሺ ወደዚህኛው ስናልፍ ደግሞ መልካም ቀን መልካም ቀን። ይሄኛውም በተመሳሳይ መልካም ቀን፣ እንደ መ የምናነበው ኤም ኢ፣ እንደ ል ኤል፣ እንደ ካ ደግሞ ሲ ኤ ሲ ኤ ካ እንደም ደግሞ ኤም ቀን ኬኢ ኢ ቀ ኤን ን መልካም መ ል ካ ም ቀን መልካም ቀን መልካም ቀን እሺ። በእንግሊዘኛው ደግሞ ሃብ ኤ ናይስ ሃብ ኤ ናይስ ዳይ ሃብ ኤ ናይስ ዳይ ሀብ ኤናይስ ዳይ መልካም ቀን እያለን ነው ማለት ነው። have a ዳይ nice day ተመሳሳይ የአማረኛ እና እንግሊዘኛነት ካልሆነ መስተቀር ተመሳሳይ ትርጉም ያላቸው ማለት ነው። ሁሎችም መልካም ቀን ነው የሚሉ ወይም ደግሞ have a ነው የሚሉ ማለት ነው። አዚ ጋር ደግሞ እንዴት አደርህ እንዴት አደርህ ለሴት ከሆነ ደግሞ ሽ ህን እንከላና ሽን ስንተካት ለሴት ይሆናል ማለት ነው። ህን እንከላና ሽን ስንተካት ለሴት እንዲሁ ስናነበው ግን እንዴት አደርህ ለወንድ ነው ማለት ነው። ለሴት ከሆነ ህን እንከላና ሽን እንተካለን። እሺ እንዴት እንዴት አደርህ እንዴት አደር ለሴት ከሆነ ደግሞ ኤችን ከላና ኤስ ኤች እናደርገዋለን ማለት ነው። ሺህ አደርሽ እንዲሆን ልንከፈለግ ለሴት ኤችን ኤችን ከላና ኤስ ኤችን ስንተካ ምን ይሆናል? እንዴት አደርሽ ይሆናል ማለት ነው። እንዴት አደርሽ አብዛኛውን ጊዜ የምንጠቀም አማርኛ ሆኖ ነገር ግን በእንግሊዘኛ ሌተሮቻት ስናደርግ ስንጸጻፍ ነው የምንጠቀም አብዛኛው አብዛኞቻችን ይህን ስለምንጠቀም ነው ማለት ነው። እንዴት አደርሽ። ለወንድ ከሆነ እንዴት አደርህ። ኖርማል፣ በእንግሊዝኛ ከሆነ ጉድ ሞርኒንግ። ጉድ ሞርኒንግ፣ እንዴት አደርህ፣ ጉድ ሞርኒንግ እንላለን ማለት ነው። ጉድ ሞርኒንግ። እሺ፣ ሌላው ደግሞ እንዴት ነሽ። እንዴት ነሽ፣ ይህም በተመሳሳይ ማለት ነው እንደ ላይኛው እንዴት ነህ ለማለት ሽን ከላና ና ህ ህ ይችን ስንተካት እንዴት ነህ ይሆናል። ወይም ደግሞ ለወንድ ይሆናል ማለት ነው። እንዴት ነህ፣ እንዴት ነህ፣ እንዴት ነህ ይሆናል ማለት ነው። እሺ እንግሊዘኛ ደግሞ እንደ እ የምትነበብ አይተናታል። እንደ እ ኢ ናት፣ እንደ ን ደግሞ ኤን፣ እንደ ዴ ደግሞ ዲአይ ኢ፣ እንደ ት ቲ ናት። እ ን ዴ ት ነ ሽ እንደ ነው እምትነበብ ደግሞ ኤን ኢ ናት። እንደ ሺ ደግሞ ኤስ ኤች ኤስ ኤች እንደ ማን ትነበባለች? እንደ ሺ ኤስ ኤች ዋን ላይ ሲመጡ እንደ ሺ ነው የምናነባቸው ማለት ነው። እንደ ሺ ነው የምናነባቸው። ለወንድ ከሆነ ደግሞ ኤስ ኤች እንከላና ኤችን ስናደርገው ነህ ይሆናል ማለት ነው ነህ እንዴት ነህ። ምን ሲከላ ኤስ ኤች ምትለው ከልታ ኤች ብቻ ስትሆን እንዴት ነህ ይሆናል ማለት ነው። ለሴት ከሆነ ደግሞ እንዴት ነሽ። እኛው ሃው አር ዩ፣ ሃው አር ዩ፣ ሃው አር ዩ። ይህም ተመሳሳይ ነው ማለት ነው። እኛው ለሴትም ለወንድ የሚገልጽ ነገር ስለሌለው ነው። ሃው አር ዩ፣ ለምሳሌ አንድ ሴት ሃው አር ዩ ልትል ትችላለች ወይም ደግሞ አንድ ወንድ ሀዋሪው እንዴት ነሽ ሊልሽ ይችላል ማለት ነው። ሀዋሪው እና እዚህ ጋ ለሴትም ለወንድም እንድም የሚገልጽ ወይም ደግሞ እንትን ሚል ነገር የለውም ማለት ነው። ለዛ ነው እንደዚህኞች የተለየ ወይም ደግሞ ወይ ሚል ነገር ተለዋጭ አላስቀመጥን ማለት ነው። ሌላ ደግሞ እዚህ ጋር እኔ ደህና ነኝ፣ እኔ ደህና ነኝ፣ እኔ ደህና ነኝ ሀዋሪው እንዴት ነሽ ብሎ ሲጠይቅሽ ወይም ደግሞ ሀዋሪው እንዴት ነህ ብላ ሲጠይቅህ፣ እኔ ደና ነኝ ው እኔ ደና ነኝ ይ እኔ ደና ነኝ እኔ ደና ደና ነኝ። እንደ እኚ የምትነበብ ጂኤን ነች። ደና ነ ኒአን ኢ ነነች ጂአን ኒ ምን ይላል? እኔ ደና ነኝ። እንግሊዘኛ ኖርማል እንግሊዘኛ ከሆነ ደግሞ አይ አም ፋይን፣ አይ አም ፋይን፣ እኔ ደናነኝ እያለ ነው ማለት ነው። አይ አም ፋይን፣ ሃው አር ዩ፣ አይ አም ፋይን፣ እኔ ደናነኝ እያለ ነው ማለት ነው። እንግሊዘኛ በእንግሊዘኛ ከሆነ ሃው አር ዩ ብሎ ሲጠይቅህ ወይም ሲጠይቅሽ ምን ልሽ ትመለስ ትችያለሽ ወይም ደግሞ ልትመለስ ትችላለህ። አይ አም ፋይን፣ አይ አም ፋይን ብለሽ ልትመልሽ ትችያለሽ ማለት ነው። ልትመልሽ ትችያለሽ እንሽ። እዚህኛው ላይ ደግሞ ቻው፣ ራስህን ወይም ራስሽን ጠብቅ ወይም ጠብቂ፣ ቻው የአማርኛ ሆኖ በእንግሊዝኛ ስጽፈው ደግሞ ቻው፣ ራስሽን ወይም ራስህን፣ ራስህን ወይም ራስሽን ጠብቂ፣ ቻው ራስህን ወይም ሽ እኛው ሽ ብለን ምናነበው እኛው ደግሞ ራስ ህን ጠብቂ ወይም ጠብቂ ብለን እናነባዋለን ማለት ነው። ኖርማል እንግሊዝኛ ሲሆን እዚህ ጋር እንደ ቻ የምትነበብ ሲኤችኤ ቻ። እንደ ው ደግሞ ደብሊዩ እንደ እ የምትነበብ ኢናት። እንደ ራ ደግሞ አርኤ። እንደ ስ የምትነበብ ኤስ ነች። እንደ ህ ደግሞ ኤች ነች። እንደ ን ኤን ነች የምትነበብ እች ደግሞ ሁለቶቹ ዋን ላይ እንደ ሺ እንደ ሺም የምትነበብ ኤስ ኤች። እንደን ደግሞ ራሷ ኤን ነች ማለት ነው። ጠብቅ ጠብቅ፣ ቻው ራስህን ጠብቅ። እንግሊዘኛ ከሆነ ደግሞ ባይ ኤንድ ቴክ ኬር፣ ራስህን ጠብቅ። ባይ ኤንድ ቴክ ኬር ምን ማለት ነው? ራስህን ጠብቅ፣ ባይ ኤንድ ቴክ ኬር እያልን እንትንለዋለን ማለት ነው። ለዛሬ ይዘንላችሁ የመጣነ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሀይበሉን በኤሞ በቴሌግራም በዋሳብ በማንኛውም ሰዓት መማር መከታተል ትችላላችሁ፣ ጊዜና ሰዓት ስራ ሳይገድባችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሰናይ ቆይታ ይሆንላችሁ።